ቢያንስ የዜቱ ዝራ እንዲሁ ዶሮዎቹን ሰብስቦ ማስገባት በጊዜ እታክል እጠብቃለሁ። ምን እላለሁ አሁን እኮ፣ አንዱን በግ ወይም አንዱን ሙክት በግ በሬውን አርዱ አሉ የመቷልማ፣ ዝም ብዬ አልውልም፣ አይቻልም። ያማ ምንድን ነው በሬና ውሪያ ገንዘብ እያለብን አንተ ያን የምታደርግ ገና ሰኔ እመጣለሁ ብዬ

አሁን እናንተ ቤታችሁን ለሰዳችሁ ሳትሏት እንዴ ለኛ ያመጣችሁ የምትሰጡኝ? አሳዝነው ነው ያ አሳዝነው ነው። ግን ከምን የተገኘሽ? ግን ታዲያ በዛ መጣችሁ በዛ በጥሩ አገኘሽ። አዎ ምን አመጣት? እንጃ እኔ እንጃ። አረ በእግዚአብሔር ተባረኩ። ለልጆች ዲሜ ስጣችሁ። ተባረኩ፣ በረኮ ነው ዲሜ ስጣችሁ። አመት በዓሉን በሰላም እንኳን ደረሳችሁ። ከርሞን በሰላም ያደርሳችሁ። ተባረኩ፣ ያወጣል ደሮን ያመጣችሁልኝ እንዴው አቅጣጫውን ቤቱን ታውቁታላችሁ? የባለቤቱ እንጃ እኔ። ወደዛ ማ ሰፈር ቤት አለ፣ ይወደዛ ግድም ትሆን እንደው ወደዚህ ትግድም ቤቱ ያለ። ወደዛ ወደዛ፣ አለ ወደዛ። በጣም ሩቅ ነው። ሩቅ ነው። በጣም ሩቅ ነው። እስኪ ለማንኛውም እንግዲህ ያዛትና አቅጣጫውን አሳዩኝ። እሺ አቅጣጫውን አሳዩኝ። አረ አረ አረ፣ መክበዷስ እንግዲህ። አሁን ይበላታን ብላችሁ ታመጡ አትችሉ። ደሮ ይበላን ብለን ይል ያመጣና፣ ተባረኩልኝ፣ ተባረኩልኝ። ኑ በሉ ግንባር፣ ግንባራችሁ ልሳማችሁ። እስኪ እስኪኑ እንደዚህ ኖሯሉ። ጫካ ዶሮ አግኝታችን ማምጣት እኮ ግን የሰው ዶሮ ነው የምትሆነው እኮ ሌባ ወይም ጥሮአትዶ ይሆና ትመጣለች። ሌባ ነው ጥሮአትዶ የሚሆን ፈርቶ እናንተን ሲያይ እንደዛ ነው ሌባ ነው ወስዶ ሌባ ነው ነው በሉ እስኪ! እንዴ! አይ ተባረኩልኝ። እንጆ ለካ እኔ የሚያስብልኝ አለ እኮ። አስባችሁ ተባረኩ፣ በሉ እንጂ። ይገኛል በቃ

ተባረኩ። ግን በጣም እንደው አመስግኛቸዋለሁ። የዛሬው አመት በሰላም በፍቅር ያደርሳችሁ። ልጆች አሁን ደሮ አግንታችሁ አመጣችሁልኝ። ከርሞ ደግሞ እንደዚህ ፍቅር ካላችሁ እርግጠኛ ነኝ ወይፈን ነው የምታመጡልኝ። ተባረኩልኝ። አስባችሁ ለእኔ ዶሮ ይበላል ብላችሁ። እኔማ ደሮ አልበላ፣ ብቻ ላይ ያለ በጫካ በዱር ያለውኝ አልበላ። ግን አሁን ስሙኝ እኛ አሁን አግኝቻት ነው ብዬ ለባለቤቱ በዘጠኝ ቄ መስጠት ያለዛ ደብር ነው ጃት ምሄድ። እናንተ ሹልክ በሉ

ዋናው ምንድነው? ዶሮ ጠፍታብኝ ነበር። አሁን አመቷሉ ላይ ዝም ለነ ምን ውላለችኝ አሁን ይሄን በግል አድርገው አሁን ደግሞ አይደረግም። ዋ ዋ ምንድን ሁናችሁ? በግል እኮ ብታሩ ጊዜ አይደለ በግል ብታሩ ከትናንት ወዲያ የተባቱን ዶሮ ሙጢ በላብኝ አውሬ የሞሳ ደግሞ አሁን ጠፋችብኝ እቺ ደሮ እቺ ደሮ ግን አሁን ባለቤቷን እየፈለኩኝ ነበርን አጋጣሚ ያለበዛ ባለቤቷ ከጠፋም ከጠፋን፣ ቤተክርስቲያን አገባታል። ሁለት ህፃኖች አግኝተው እንደው ጫካ ላይ ያለ ሰው ደሮ የበላ አንድ ብለው ድር ሲያገኛት ዘውል ይመጡ ደሮ የማናት እና ነው በለኝ። ደሮ የማናት ነው በል። ደሮ አሁን እኮ ቤተክርስቲያን አገባት። ያለበዛ ባለቤቷ ካለም

የኛን ትንሣኤ ደግሞ አውጆል ከሄደ ተስፋ ሰጠን፣ እንጂ በስጋ ነው በዓል ምናከብር? እንዲሁ ብታልፍስ እንቁላልስ ጠብሳችሁ ብትበሉ ወተትም አይጠፋም። ወተቲቱስ ፍርጥ አድርጋችሁ ጠብ አርጋችሁ ወተትስ ለውሳችሁስ ብትበሉ ምን ችግር ነበር? እኔ አሁን እጄ እግዚአብሔርን ሳመሰግነውማ እምቦለውና ማመሸው ማርደው በስጋም አላምንም። አሁን አንተ ባልና ሚስቶስ ለስጋ ብላችሁ በጎችን የሚሰራችሁን የሚንጠላጠልባችሁን አውራውን በግ ማርዶን ብለ መገልገል ለምንድን ነው ነውራ። ልጆችንስ በምታሳድጋለ በሬውን ማርድ ነኝ ምትጣሉስ ምደበድባ ከርቀቱኛ ያለው በሬ ልደበድ ስትልም አይቻለሁኝ። በጣም የሚያሳዝን ለምንድን ነው በአመቱ አሉ እንዲ ልጆችን ብዬ ነው እንጂ እንዲ በአመቱ አሉ ምድር። እሱማ ልክኖት በዓል ሲከበር እንዲው እንዴት ይሆናል? እሱማ በስጋው ብቻ አይታመን። አሁን እንዲሆን በስጋ አትመኑ። በቃ ክርስቶስ የሞተልን ለእኛ በስደት ስጋ ብሎ አይደለም። እንዲሁም ስጋ ከመብላት ውጭ ሌላ ደስታ አለ። በስጋ የለም። እግዚአብሔር እያመሰገነ መደሰት መዘመር እንጂ ደም ካላፈሰስነ አንጸድቅም። ወይም ፋሲካው ልደቱ ልደት ይሆናን ፋሲካው ፋሲካ ይሆናን? አይሆንም። ይሆናን ብዬ የምትጠራጥሩ ለምንድን ነው? ከደም ጋር አታያይዙ። ደሮዬቱ ግን የእናንተ ከሆነች አሁንም እንኩ